በሞት በኩል የሰው ልጆች ወደ ድካም ነው ምን ሄደው ወይስ ወደ እረፍት ነው ምን ሄደው? ወገኖቼ፣ እድነ የምንለምነው ዘመን የምንጠይቀው ምንድን ሰራበት ነው ነው ጥያቄው። ይሄ ዘመን ስቃይ የሆነባቸው በእውነት የእግዚአብሔር ቃል እንደሚላችሁ ነገር ትጽናናላችሁ። ከአክቲቪስቶች ጋር ከመኖር ይልቅ ከክርስቶስ ጋር መኖር ይበጣል አይበልጥም? ከሚያጋድዱን ጋር ከመኖር ይልቅ ሕይወት ከሚሰጠን ጋር መኖር ይበጣል አይበልጥም? የምንሞተው ለዘላለም ምን ለሞት ነው ለመኖር ነው። የምንሞተው ካልሞትክ ሕያው አትሆንም። እነዚህ ኃያላን ማ የማይወድቁ መስሏቸው ነው የሚገቡት። እነዚህ መሳሪያ የጨበጡ አንድ ቀን ማ የማይወድቁ መስሏቸው ነው የሚጥሉ ያላዋቂ ሰው ሞትን ይፈራሊንና፣ ሕይወትን የሚናፍቅ ሰው ግን ሞትን ይወዳል። ሞትን ይወዳሊላ ኃጢአት ላለመሥራት ምን ላድርግ ካላችሁ አጭሩ ምክር እንደምትሞት አስብ። ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች በፊልጵስዩስ መልእክቱ ምዕራፍ አንድ ቁጥር 21 ላይ እንዲህ ይላል፣ ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና ይላል። ይህ ዓለም የመስሪያ ቦታ ከመሆኑ የተነሳ ብቱ ድካም ያመጣብናል። መቸገሩ ድካም ነው፣ ድካም አይደለም ድካም ነው እንጂ፣ ጉልበት መድከሙ ድካም ነው እንጂ። መጽሐፍ ቅዱስ ሞትን ምን ብሎ ይገልጠዋል? ነፍሴ ሆይ ወደ እረፍትሽ ተመለሺ ይል። በሞት በኩል ለሰው ልጆች እግዚአብሔር እረፍት ይሰጣል። በሞት በኩል የሰው ልጆች ወደ ድካም ነው የምንሄደው ወይስ ወደ እረፍት ነው የምንሄደው? እረፍት ነው። ይኸው መጽሐፍ ቅዱስ እወርዳለሁ አለ ወረደ። እወለዳለሁ አለ ተወለደ። እውነት ነው፣ ሐሰት ነው፣ እውነት እሞትና፣ አድናችኋለሁ አለ፣ ሞተ፣ አዳነ። እውነት ነው ሐሰት ነው? እውነት ነው። እነሳለሁ አለ፣ ተነሳ። እውነት ነው ሐሰት ነው? እውነት ነው አድርጎታል። እመጣና ወስዳችኋለሁ ብሎናል። እውነት ነው ሐሰት ነው? ይሄ ሁሉ እውነት ከሆነ ይሄ ምንድን ነው? እውነት ነው ነው አይደለም ይሄን ሁሉ ካመንን፣ ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል የሚለውን ቃል እናምናለን አናምንም? ከድካማችን በሞት ምክንያት በዘላለም ሕይወት እናርፋለን አናርፍም? እናርፋለን። እረፍት ነው ያለው። አላዛር የሚባል ሰው ታስታውሱ የለም። በብዙ ስቃይ ነው የኖረው ምድር ላይ ቁስሉ ውሾች ሲልሱበት እንኳን የሚያባርርበት ጉልበት አልነበረው። እንደውም ውሾች ሲልሱለት በጣም ደስ ይሰኝ ነበረ። የሚያክበት ጉልበት እንኳን አልነበረው። ውሾች ነበር ጉልበት የሚሆኑት። ወገኖች፣ እንደዚህ በቁስል የተመታ ሰው ነበረ። ይሄ ብቻ አይደለም ህመሙ፣ አጠገቡ የሚያየው ባል ጸጋ ሰው ብቻ ነበር የሚያጽናናው። ድሃ ባልንጀራ አጠቀዋል ነበረው። ይሄ ደግሞ የበለጠ ያማ። ትንሣኤ ሙታን አልተሰበከም ገና ነው። ይሄ ደግሞ እንዴት ተስፋ ያሳጣል። ይህ ሁሉ ሆነና ሞተ። ከዛ በኋላ አንድ እግዚአብሔርን ቃል ስለምፈልግ ነው ይችላችሁ ታሪኩን የተረኩላችሁ በአብርሃም እቅፍ ገባላችሁና፣ አንድ ባለጠጋ ሰው ደግ ያልሰራ ማለት ነው ሲኦል ሆኖ፣ አላዛርን በፊት ያውቀው ነበር። በምድር ደጁ ሆኖ አንድም ቀን አላየውም ነበረ። ቅርቡ ሆኖ ያላየውን አላዛርን በአብርሃም እቅፍ አየውና ምን አለው መሰላችሁ? አባቴ አብርሃም ማረኝ፣ በዚህ ነበልባል እሰቃያለሁና አልአዛርን ስለድል እኛ ያለ አብርሃም ምን አለው መሰላችሁ? አንተ ነው ይሆይ አንተ በምድር እያለህ ሰላም አሳልፈሃል፣ አልአዛር ደግሞ አሁን በዚህ ይጽናና አለው። እኔ የምፈልገው ቃል ይለው አሁን ለአላዛር የምድር ህይወቱ ነው ወይስ የሰማይ ሕይወቱ ነው? መጽናኛ የሆነው የትኛው ነው? በምድር ስቃይ ነው፣ በሰማይስ መጽናኛ ነው። አሁን በዚህ ይጽናናል እኮ ነው ያለው። ከሞት በኋላ የሚኖረን ሕይወት የመጽናኛ ህይወት ነው ያለ። ያዘናችሁ ትጽናናላችሁ፣ የደከማችሁ ታርፋላችሁ፣ ያለቀሳችሁ እንባችሁ ይታበሳል። ምድር ያላችሁ ይጣፍጣችኋል። ተስፋ የቆረጣችሁ በተስፋ ደስ ይላችኋል። ያዘናችሁ በዝማሬ ትሞላላችሁ። ብቻችሁን የቀራችሁ ቤታችሁን ሽኩር አድርጋችሁ ብቻ መለስ አድርጋችሁ ብቻ የምትመጡ በቅዱሳን ከተማ ትከበባላችሁ። በቁስል ጥስጣሴ ደጋግማችሁ የታነማችሁ አልጋ የያዛችሁ አሁን በዚያ በሰማይ ትጽናናላችሁ። ጥቅም ነው? ጉዳት ነው? ጥቅም ነው መጽናና። ይሄ ዘመን ሥቃይ የሆነባችሁ በእውነት የእግዚአብሔር ቃል እንደሚላችሁ ነገር ትጽናናላችሁ። ስለዚህ ሞት ጥቅም ነው? ጉዳት ነው? ጥቅም ነው። ሐዋርያው ቅዱስ ጳውሎስ ምን ይላል መሰላችሁ? ለሄ ከክርስቶስ ጋር ልኖር እናፍቃለሁና አለና ከሁሉ ይልቅ እጅግ የሚሻል ነውና። አይ ከክርስቶስ ጋር ምልቅ ልኖር ስኒ ስንሞ ሸሸ ተበላሸ እንደሚባለው የአርጋጆች ለቅሶ ይመስላችኋል? አይደለም። ስንሄ የምንኖረው ከማጋ ነው፣ ከእግዚአብሔር ጋር ከክርስቶስ ጋር ነው የምንኖረው። ይህ እሱም ከክርስቶስ ጋር ለዘላለም መኖር ምንኛ ደስ ያሰኛል! የእሳትን ባህር በደረቱ ታቅፎ የሚያሻግር ከክርስቶስ ጋር መኖር ምንኛ ደስ ያሰኛል። ከልጆቻችሁ ጋር ከመኖር ይልቅ ከክርስቶስ ጋር መኖር ይበልጣል። አይበልጥም? እናት ቆንጆች ሆይ ከባሎቻችሁ ጋር ከመኖር በላ ከክርስቶስ ጋር መኖር እኮ ይበልጣ ይበልጣል። አይበልጥም? ይበልጣ እዚህ መኖር ጥቂት ደስ ያሰኛው ከሁሉ ይልቅ ይህ የሚሻለው ከማን ጋር መኖር ነው? ይሄው የእግዚአብሔር ቃል ከሁሉ ይልቅ እጅግ የሚሻል ነውና ይላል። ከሁሉ ይልቅ ከአክቲቪስቶች ጋር ከመኖር ይልቅ ከክርስቶስ ጋር መኖር ይበልጣል አይበልጥም? ይበልጣል እ ከሚያጋድሉን ጋር ከመኖር ይልቅ ህይወት ከሚሰጠን ጋር መኖር ይበልጣል አይበልጥም? ሁሉ ከሞላነት ጋር መኖር ይበልጣል አይበልጥም? ከሁሉ ይልቅ እጅግ የሚሻለው ከእናንተ ቤት በግንብ ከገነባችሁት፣ በጭቃ ከለሰናችሁት፣ በስሚንቶ ከበረጋችሁት፣ በሽቦ ካጠራችሁት፣ በብረት ከዘጋችሁት በርና ቤት በላይ ከእሱ ጋር መኖር አይበቃ ይበጣል አይበቅ ጥቅ ብሎ እኮ ለዚህ ነው ይሄው መጽሐፍ ቅዱስ እኮ ነው። ታሙት የለም ከሁሉ ይልቅ እጅግ ምንም የሚለው እምሻል ነገር እኮ ጥቅም ነው ወገኖቼ። መኖር ማለት ምን ማለት ነው? መብላት ነው መኖር? መጠጣት ነው መኖር? ማግባት ነው መኖር? መውለድ ነው መኖር? እስኪ የኔን ትርጓሜ ስሙኝ። መኖር ማለት ለመሞት መኖር ማለት ነው። እውነት አስብ። መኖር ማለት የሁላችሁ መድረክ ላይ እኔ ስለምናገር ሁሉንም እውነት አትበሉ፣ ግድ ነው መሞገትም ትችላላችሁ። መኖር ማለት ለመሞት መኖር ማለት ነው። እውነት አስብ። መኖር ማለት ለመሞት መኖር ማለት ነው። ኖረ ኖረ ኖረ ምን እንኖራለን በቃ ስለዚህ የምንኖረው ምን ለመሆን ነው ያ ማጀቢያ ነው መውለድ ማርባት መጣ መቋ መስራት ይሄ ምንድነው አጃቢ ነው አሁን የምንኖረው ለመጨረሻው ነገር እሱ ለምንድን ነው? የምንኖረው መጨረሻው እ ለመሞት ነው ሌላ ለምንድን ነው? ኖረ ኖረ

ክርስቶስ ሞትን ድል ነስቷልና፣ ስለዚህ የምንሞተው ለዘላለም ምን ለመሆን ነው? ለመኖር ነው የምንሞተው። ካልሞት ሕያው አትሆንም። ሕያው መሆን ትፈልጋላችሁ? እጃችሁን አውጣችሁ። ሕያው ለመሆን መሞት አለባችሁ። ይኸውላችሁ አሁን የምንሞተው ሞት ለተፈጥሯችን ተስማሚ የሆነው ሞት ሞተ፣ ትንሣኤ እንድናገኝ ነው አሁን የምንሞተው። ሸሸ፣ ተበላሸ፣ ፈረሰ፣ በሰበሰ፣ ቀረ፣ አከተመ፣ አበቃ ይባሉ ክርስቲያን የምንሞተው ለአዲስ ህይወት ነው። ይውላችሁ ሊቃውንት ትምህር ይላሉ መሰላችሁ ያላዋቂ ሰው ሞትን ይፈራል ይሉና ህይወትን የሚናፍቅ ሰው ግን ሞትን ይወዳል ይላል። ህይወትን የሚናፍቅ ከሁሉ የሚሻለው ህይወት የሚናፍቁ ሞትን ይወዱታል ይላል። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ያለው እኮ ለዚህ ነው። ሞት ጥቅም ነው ያልኳችሁ ለዚህ ነው። ወገኖቼ በሐዘን አትቆራመዱ። ገና ለገና እሞታለሁ ብላችሁ ገና ሞት ሳይመጣ መሞት አትጀምሩ። ክርስቲያን የሕይወታችን ዋና አንኳር በሞትና በመቃብር ላይ ክርስቶስ የሰጠነው ሳይ ነው እናንተ የምንሞት የውላችሁ ይውላችሁ ከእናታችን ማህፀን ስንወለድ ወደ ሞት ጉዞን ጀምራለን። ስንሞት ደግሞ ለህይወት አዲስ መጣበር ማህፀን ይሆነናልና ለህይወት ጉዞን ጀምራለን። እንዳትረሱ ጥቅም ነው የምንላችሁ ይሄ ዘላለማዊ እውነት ስለሆነ ነው። ይውላችሁ ይሄ የቀበሌ መታወቂያ መሰለኝ እኮ መሰለኝኮ ያዘናጋን የቀበሌ መታወቂያ የመኖሪያ መታወቂያ ነው የሚለው እውነት ነው። ይህ ዓለማውን መኖሪያ ነው መቆያ ነው። አሁን እኛ መኖሪያ መስሎን እኮ ነው የምንጋደለው። እነዚህ ሀያላን ማይወድቁ መስሏቸው ነው የሚገቡት። እነዚህ መሳሪያ የጨበጡ አንድ ቀን የማይወድቁ መስሏቸው ነው የሚጥሉት። ሰው እንደሚሞት ትሞታላችሁ በሏቸው ወገኖቼ። ሞት በቅርብ እንዳለች የሚያስብ ሰው ኃጢአት አይሰራም ይላል ቅዱስ ባስሊዎስ። የህይወቱን ፍጻሜ እሱም ሞትን የእግዚአብሔርን ጽር በእግዚአብሔር ፊት መቆምን የሚያስብ ሰው ወይም ተዘክሮተ ሞት ያለችው ሰው ኃጢአት አይሠራ። ኃጢአት ላለመሥራት ምን ላደርግ ካላችሁ አጭሩ ምክር እንደምትሞቱ አስቡ። አያያላሙን ንገሯቸው፣ ይሞታል። ሞትን ቅዱስ ታስሌውስ ምን ይለዋል? የእግዚአብሔር የምህረቱ ስጦታና የጸጋው አካል ነው ይላል። ምክንያቱም ሰው በኃጢአት ጸንቶ እንዳይኖር ሎ በኃጢአት ጸንቶ እንዳይኖር እግዚአብሔር ከኃጢአት የሚከለክለው በሞት ምክንያት ነው። በደሉ እንዳይበዛ፣ ግፉ እንዳይበዛ፣ ኃጢአቱ እንዳይበዛ እግዚአብሔር በሞት ምክንያት ይከለክለውና አንዳንዴ ሞት ይላል

ጥርነት የማሳውቀ የሚሉ በደል እየሰራው አንተን እያሳዘው ከህግ ከትዕዛዝ ከመንገድ እንዳወጣት እባክ ብለ ምዕረቱን ይደግናሉ። ደጋግ ሰዎች እሱን ከማጣት የወላችሁ። እኛ ምድር ላይ ስደተኞች ነን። መጽሐፍ ቅዱስ፣ እኔ በምድር ላይ ስደተኛ ነው የሚለው ስደተኛ የቆይታው ዘመን አጭር ነው። ለዚህ ነው ዘመን እኩሌታ ቢበዛ ሰማሪያ ደግሞ ሰባ የሆነው እኮ በኀጢአት ምክንያት ነው። ወገኖቼ ኀጢአት ሲበዛ እድሜ ያጥራል። ወገኖቼ እድሜ የምንለምነው ዘመን የምንጠይቀው ምንድን ንሠራበት ነው ጥያቄው። ታሳውስ አላችሁ በመስቀል ላይ የተሰጠሩት ሁለት ሰዎች አንደኛው ካንተ ጋር በመንግሥት ስትመጣ አስበኝ ብሎ ጠየቀው። ምን አለው ናለ ከመስቀላው ውረድ እኛን ማወርደት አለው። ምን ማለት ነው? እድሜ ስጠኝ ብሎ ለመኑ። እድሜ ስጠኝ ብሎ የለመነው ግን ቋንጃ ሊቆርጥበት ነው፣ ንሳ ሊገባበት ቋንጃ ሊቆርጥበት አቃት ሊሠራበት የቀደመውን ሕይወት ሊቀጥልበት ነው ከመስቀል የሚወርደው። እውነተኛ ጸሎት፣ እውነተኛ እንባ፣ እውነተኛ ጥያቄ ከአንተ ጋር ሊኖር ነው። አያችሁ በመንግሥት ስትመጣ ጊዜ አስበኛለው የሚበጣውናዋሉ እኔ የምነግራችሁ ዕድሜ አግኝታችሁ ሊቅ ልታሳድጉ ጠርቼባችሁ እንዳይመስላችሁ። እውነተኛ ሕይወት ግን ከክርስቶስ ጋር ለዘላለም መኖር ነው የእድሜን እርዝማኔ የእድሜን መቀን የሚለካው እግዚአብሔር ሕይወትን ስንወድ የተሻለውን ሕይወት ስንመጡ ግን ከእሱ ጋር መኖር ነው የምናፍቀው ስለዚህ እንደ ቅዱስ ጳውሎስ ይበቃኛል ልህን ይቋላል ዕድሜ ስጠኛ ይባላል እንደ ቅዱስ ጳውሎስ ሲሆን ማለት ነው እንደ እምነት ደረጃችን እንደ ሕይወት ምጣኔያችን እንደ መንፈሳዊት ግንዛቤያችን እድሜ ለልጆቻችሁ እድሜ ለጊዜያችሁ እድሜ ለደስታ ልትለምኑ ትችላላችሁ። የእውነት እንደ ጳውሎስ ስንሆን ግን እጅግ የሚሻለው ይላ ልሂል ይላ ውሰደኝ ይላ። እንደ ነቢዩ ኤልያስ በዛ ለቅጥቅታ ዛፍ ስር ሆኖ ከአባቶቼ አልበልጥምና በቃይ ውሰደኝ ይላ። ኃጢአት የበቃችሁ ክፋት የሰረቻችሁ ነውር የተጠየፋችሁ ክብር ያገኛችሁ የቆረባችሁ ንስሐ ለመግባት የተዘጋጃችሁ የዚህ ዓለም ኃጢአት የታከታችሁ የምድሪቷ ግፍ የሰለቻችሁ የእግዚአብሔር ቤት ናፍቆ የጠማችሁ ውሰደኛው ነው። ኤልያስ እንዲህ ይላሉ አባቶቻችን፣ ጽድቅ ምሰራበት፣ በጎ ሥራ ምሰራበት፣ ንስሐ እንገባበት፣ ለቁርባን እንበጣበት፣ ቀንስጠኝ ብሎ መለመር ይቻላል። የጎደለ ኑሮ የታጨቀ የበደል ክምር ለማምጣት ግን እድሜ ስጠኛ ይባላል። ከመስቀል አውርደኛ አይባልም። የሚመጣውን ነው አሁን ምነግራችሁ። ጥቅም የሆነውን ህይወት ነው ማሳያችሁ። እስኪ ጠይቀው፣ በአንድ ታንኳ ላይ በአንድ ባህር ላይ ምት አንዲት ታንኳ አለችላችሁ ልበል። አንዲት ታንኳ በባህር ላይ ምት እየሄደች ማዕበል መጣባት፣ ንፋስ አነዋወጻት፣ ሊደፍቃት ሆነ

ባህር ላይ መቆየት ትፈልጋለች ወይስ ቶሎ ከባህሩ ወጣ ወደቧ መድረስ ትፈልጋለች? ወደቧ መድረሱ ነው የምትፈልገው አባቴ ማይበሩ ሲነሳ ወጀቡ ሲነሳ፣ እንቁ የሆነውን ሃይማኖታችን፣ እንቁ የሆነውን ምግባራችን የሚያስጥገን እስኪሆን እስኪደፍጠን ድረስ ማይበሩ ሲበረታ የሚሻለው ፈጥነ

በኤፌሶን ከአራዊት ጋር ታግሏ፣ በብዙ ረሃብ ተሰቃይቷ። ከዛስ ለእኔ ግን የሚሻለን ከሱ ጋር መኖር ነው አለ። ወደ ሟ መድረሱ ነው የሚፈልገው የወላጅ ነው የሚፈልገው የውላጅ። እድሜያችን የኃጢአት የሚሆን ከሆነ አይለምን፣ የበደል ከሆነ አይለምን፣ የክፋት ከሆነ አይለምን፣ የግፍ ከሆነ አይለምን። እድሜን ለንስሐ ዘመን ለፍሳ ከሆነ ነው የሚለምነው። እኛ ክርስቲያኖች ለዚህ ነው ይሄን ጥቅም ማስረዳት የሚያስፈልገው። ወገኖቼ እርግጠኛ የሆነውን ነገር ነው የምንነጋገረው። በእድሜያችን ውስጥ ጽንቅ ንስረ ኃጢአት ገና አላወቅም። ነገ ምን እንደሆነ አልታወቀም። ማን ስለ ነገ ዋስትና አለው? በጽንቅ ተመላለሱ በርኩሰ በእውነት ተመላለሱ በሀሰ ማን ዋስትና አለው? ዛሬ ባለን መንፈሳዊነት እኮ አንመካም ወገኖቼ እርግጠኛ የሆን ነው እንደምንሞት ብቻ ነው። በዕለተ ፍት የሚገጥመን ክፉ ይሁን ደጋውን አይታወቅም፣ በእርግጠኝነት የታወቀው ሞት ነው ይላል። አንድ ለታወቀው ነገር አስቡ። እንሞታለን፣ እንዳትረሱ። ስለምንሞት ኃጢአት አንስራ፣ ሞት ስላለብን እንብላ፣ እንጠጣ፣ እንዝናና እንደሚሉት እንደ ኤጲቆሳውያን በመብላት በመጠጣት በመስፈል በመጨፈር የማንኖረው ለምን ይመስላችኋል? እግዚአብሔር ፊት ስለምንቆ ፍርድ ስላለ ፍርድ ስለሚሰጥ ገነትን ታህል ቦታ እግዚአብሔርን ያህል ቦታ ጌታ እንዳናጣ ስለምንፈልጉ ብንች። ለዚህ ነው ጥቅም የሆነው ወደሚበልጠው ሕይወት ስለሚወስደን ነው። ቅድም እንዳስረዷችሁ እጅግ የሚበልጥ ከሆነ ቅድም ያልኳችሁ ያላዋቂ ሰው ያላዋቂ ሰው ሞትን ይፈራዋል። ህይወትን እና ጽምጥን የሚወድ ሰው ግን ሞትን ይናፍቀዋል። የሚያውቁ ቅዱሳ ውሰደይ የሚያውቁ ቅዱሳ ሊ በቃ የሚሉት ምክንያቱ አውቀዋላ ስምዖን አረጋዊ ላስታውሳችሁ ክርስቶስን ካቀፈ በኋላ ምን እንዳላተሳውሱ ብዙ ዘመናትን ይሄ ተስፋ ሲጠብቅ ቆየ። ሳታይን ማትሞትም የሚል ቃል ኪዳን ገባለት። ክርስቶስን በቤተ መቅደስ በግዝረት ቀን ባቀፈው ጊዜ ምን እንዳላተሳውሱ ጌታ ሆይ ቃል የገባኸውን አይተዋል፣ ማዳንህን አይኖቼ አይተዋልናት። ባሪያህን በሰላም አሰራተኝ እንኮን ያለው ለምን ቃል ኪዳኑ ተፈጸመለት? ጌታውን አቀፈው። ከዚህ በላይ ምን ይፈልጋል? ልሙት አለ። ከቀረባችሁ ምን ታረጋላችሁ? ሃይማኖት እንዳታጡ ምግባር እንዳትስቱ። ጌታችሁን ከታቀፋችሁ፣ ሥጋውን ከበላችሁ፣ ደሙን ከጠጣችሁ እንደ ስምዖን አረጋዊ አቅፎ ስለሚያደርጋችሁ ራሱ መንፈስ ቅዱስ በቃ የሚያስብላችኋል። በቃ እንዳልረድን ከዝ አንተን ካየሁ በኋላ ዓለምን አና የሚያሰኛችኋል እኮ አንተን ካሸጠት ያንተን መዓዛ ከተቀበልኩ በኋላ የዓለም መዓዛ ይቅርብኝ እኮ ስላችኋል እኮ። ሂሳብ አደለም በካልኩሌሽን የምንነገራችሁ የጸጋ መንፈስ ቅዱስ ጉዳይ እኮ በቃ ይነስባችኋል። ይሄው እዳረዳው እንደ ስሞ ስናውቅ ነው። ወደዚህ ግን የምንደርሰው ወገኖቼ ስንረዳ ነው የሚገባ ይውላችሁ። እኛ በዚህ ምድር ላይ እንግዶች ነን። እንደ እንግዳ እንቀመጥ